እሺ እንደምትመለከቱት ሁለቱ አፕሊኬሽኖች ያስፈልጉናል። በመጀመሪያ አንደኛውን ከውስጥ ከፔጅ ውስጥ መውሰር ትችላላችሁ፣ አሊያም ሰቨን ኔት ቪፒኤን ከሚለው ዋናው ፔጅ ውስጥ ማግኘት ትችላላችሁ። ከኮሜንት ፔጅ ውስጥ ሳይሆን ከዋናው ፔጅ ውስጥ እንዲቀላችሁ ከኔ ፔጅ ውስጥ መውሰር ትችላላችሁ። ወደዚህ አመጥ ይችላላችኋለሁ። እሱ ማለት ይሄኛው ማለት ነው። ይሄኛውን ከፔጅ ውስጥ ታግኙታላችሁ። ይሄኛውን ኖርማሊ ከፕሌይ ስቶር ላይ ታግኙታላችሁ። አሁን እንዴት አድርግተን ኮኔክት እንደምናደርግ ነው ማሳያችሁ ከመጀመሪያ ጀምሮ ማለትም አይፒ ራሱ ኖርማሊ ማይሰራ አይፒ ነው። አሁን ፊትለፊት ያለው ከማይሰራ አይፒ እንዴት አድርገን የሚሰራ አይፒ እንደምናገኝ በቀላሉ ላሳያችሁ ነው። አሁን እዚህ ጋር እንደምትመለከቱት አስር ነጥብ ሁለት መቶ ሶስት ይላል። ቅድም የለቀቁላችሁ ጋር ተቀራራቢ ነው። አንዳንዴ ሊሰራም ላይሰራም ይችላል። ተቀራራቢ ሆኖ ኖርማሊ ይሰራል አይሰራም ቼክ እናደርገው። በዛው ይሄ አክቲቭ አይፒው እንዴት ነው ቼክ የምናደርገውን እናያለን። እዚህ አክቲቭ አይፒው ላይ እንገባለን። አይፒ አክቲቭ የምናደርግበት ላይ ቀጥታ እንደዚህ ስታርት ሲመጣለን፣ ስታርት እንለዋለን። የሚሰራ ቢሆን ኖሮ ገና ትንሽ ደቂቃ እንደሄደ ቀይ በራ ነበረ። ይሄ የሚሄደው ማለት ነው ለዛ እንዲነግተን እሱን እናጠፋው። ወደ ላይ እንመለሳለን። ፍላይት ሙድ አርግተን እንመልሰዋለን ማለት ነው ትንሽ ደቂቃ ይፈጅብናል። ማለትም ተቀራራቢ አይፒዎች እስኪ ያገኝልን ማለት ነው። ሀያ ዘጠኝ ሰላሳ የሚል አይፒ ስላለ ሊሰራ ይችላል። ይሄኛውም እንሞክረዋለን። ይሄኛውን ይሄን ቅድም ወደ ላይ አርግተን አጥፍተነዋል። እንደ አዲስ ነው መክፈት ያለብን። ግዴታ እንደ አዲስ ነው መክፈት ያለብን ሁሌም። ኮኔክት እንሞክረዋለን። እንደምትመለከቱት ቀይ አብርተዋል። አንዳንዴ እንዲህ ቀይ አብርተውም እዛ ኮኔክት ላይሆን ይችላል። አይፒው ኖርማሊ በጣም ብዙ ሰው ኮኔክት ያደርገው ከሆነ አንዳንዴ ሊያስቸገረን ይችላል። እዚህ ጋር ግን ኖርማሊ ኮኔክት እንደሆነ ነው እንደሚሰራ ነው ያረጋገጠለን። ቀጥታ ባክነክተን እዚህ መተን ኮኔክት እንነከዋለን። ኖርማሊ ይሰራል ማለት ነው። እንደምትመለከቱት ያው በግልጹ ነው ያሳየዋችሁ ኮኔክት አርግቶልኛል። ያው ሜሴጅ ቀጥታ ገባልኝ ቴሌግራም እንደምትመለከቱት ያው ሰዓቱንም ማየት ትችላላችሁ፣ ቀኑንም ማየት ትችላላችሁ። መርሳት የሌለብን ደግሞ በጣም ማስታወቂያ በደንብ ማየት ይኖርብናል። ልክ እንዲካየን በኋላ ኖርማሊያው ያው ይሰራል አይሰራምን ቼክ እናርጋቸው። ዩቱብ ላይ ነው አሁን አሁን ገና አዲስ አይፒ አግኝቼ ኮኔክት ያልኩ ስለሆነ ትንሽ ዝግየት ሊልባችሁ ይችላል እንደምትመለከቱት ያው ይመጣል ማለት ነው ፕሌይ ስቶር ላይ ሲ አፕ ዳውንሎድ ያረጋል አያረግምን አንዳንድ እንትኖች ስለማይሰሩ ኖርማሊ ቼክ እናርጋቸው እስቲ ኖርማሊዝም ብለን ጌም ላይ እንገባና እንደምታዩት ሎድ እራሱ ያረገ ነው ጸጥ ብለን ኦኬ ኖሮ ማሪ ገብተን እናየዋለን። ዳውሎድ ያደርገዋል አያረጎምን ነው። እዚህ ጋር ሲያስመርጠን፣ እሺ በኔትወርክ አርግልኝ ዳውሎድ ብዬዋለሁ። ቦታ ሳለይ ነው እንጂ በደንብ አርግቶ ይሰራል ማለት ነው። እንደምትመለከቱት ያው ዳውሎድም ሁሉን ነገር ማድረግ ይችላል ማለት ነው እና በተረፈ ያው ፈታ ብላችሁ መጠቀም ነው። ቪዲዮውን ሙሉን ብታዩ ደስ ይለኛል። በተረፈ ከቻላችሁ ይሄ ቴሌግራምንም ሰብስክራይብ ብታደርጉልኝ ለሰውም ሼር ብታደርጉ፣ ሌላ አፕሊኬሽኖችን እንዴት አርግተን ከመጀመሪያ ጀምሮ ኮኔክት እንደምናደረግ አሳያችኋለሁ። በጣም አመሰግናለሁ።